አዎ ሚሊዮነር ነኝ፣ በደንብ ሚሊዮነር ነኝ። የብር ብቻ አይደለም፣ የሰው ሚሊዮነር ነኝ። ሁለት ሚሊዮን ሰብስክራይበር በዶንኪ ቲዩብ፣ አንድ ሚሊዮን አራት መቶ ሺህ ፎሎወር በፌስቡክ፣ ከ650 ሺህ በላይ ተከታይ በቲክቶክ፣ ከመቶ ሺህ በላይ በኢንስታግራም። ነገር ግን እኔ ብቻ የሚሊዮነር መሆን አልፈልግም፣ ማካፈል ደስ ይለኛል። አሁን ተመልካቾቼንም እውቀቴንም ተከታዮቼንም ላካፍላችሁ ነው። እንደ እኔ ሚሊዮነር መሆን ከፈለጋችሁ ከሚሊዮን ሰብስክራይበሮቼ በአስር ሺዎች የሚቆጠሩትን አካፍላችኋለሁ። እንደኔ ብዙዎችን ማገልገል ከፈለጋችሁ በዩቲዩብ እንዴት ስኬታማ እንደምትሆኑ ሚስጥሩን በግልጽነትና በሐቀኝነት እነግራችኋለሁ። እጃችሁን ይዤ የዩቲዩብ ሃሁ አስቆጥራችሁ ዝግጁ ነኝ። እኔ ብቻ አይደለሁም። የዶንኪ አባላት የዲጂታል ማናጀራችን ሄኖክ አፈወርቅ፣ የዶንኪቲዩብ ምክትል ስራ አስፈጻሚ ሸዋንግዛው፣ የስብና ግንባታ አሰልጣኛችን ፍጹም ፍስሃ ዲጂታሊ ኤዲቲንግ ላይ ያሉና አንዳንድ ባለሙያዎችን ጨምረን ዶንኪቲዩብ እንዴት ነው በሶስት ዓመት እዚህ የደረሰው? እጅግ ተጽዕኖ ፈጣሪ የሆኑ ታላላቅ ስራዎችን ለመስራት የቻለበት ሚስጥር ምንድን ነው? እጃችሁን ይዘን ልናስተምራችሁ ተዘጋጅተናል። ነገር ግን በሂደቱ ከእናንተ የምንማረው ይበልጣል። ስለዚህ ኦንላይን እንዴት ነው መማር የምንችለው ብላችሁ ብዙዎቻችሁ ጠይቃችሁናል። በሀገር ርቀት፣ በቦታ ርቀት ተገድባችኋልና በአካል መተን መማር ባንችልም ኦንላይን እንመዝገብ ብላችኋል። ቀላል ነው። የኢሜይል አድሬሳችሁን ትልኩልናላችሁ። በኢሜይል አድሬሳችሁ እያንዳንዱን ትምህርት በቪዲዮ እየቀረጽን እንልክላችኋለን። መጨረሻ ላይ የመመረቂያ ቪዲዮችሁን ሰርታችሁ ስትልኩ የመመረቂያ ቪዲዮችሁን ገምግመን ስልክ እየደወልን ወይም በዙም ወይም በጉግል ሚትስ በቀጥታ እያንዳንዳችሁን እኔ አገኛችኋለሁ። ስለ ቪዲዮችሁ አስተያየት ሰጣችኋለሁ። ካለፋችሁ ትመረቃላችሁ። ከወደቃችሁ ድጋሚ ቪዲዮ ትሰራላችሁ። ከአንድ እስከ ሶስት ከወጣችሁ በአስር ሺህ የሚቆጠሩ ሰብስክራይበሮችን እናካፍላችኋለን። በወጌሻ አንደኛ ዙር የዩቲዩብ ስልጠና አንደኛ የወጣው አላዛር አላካ የመድኒትዩብ ባለቤት ነው እኛ ጋር ሲመጣ 2000 የማይሞላ ሰብስክራይበር ይዞን የመጣው ዛሬ የ18 ሺህ እና ከዛ በላይ ሰብስክራይበር ባለቤት ሆኗል ሶስተኛ የወጣው ሚካኤል ወይም ማክቦድ ኢንተርቪው ተደርጓል እንግዳችን ሆኗል ሽልማቱ እሱ ነበር ከ1 ሚሊየን 100 ሺህ በላይ እይታዎችን አግኝተዋል በዶንኪቲዩብ ዛሬ የሱም የሰብስክራይበር መጠን በ10 ሺዎች አድጓል የተወደዳችሁ ከአንድ እስከ ሶስት ከወጣችሁ ዩቲዩባችሁን በደንብ አስተዋውቀን ሰብስክራይብ አስደርገን ነው ወደ ገበያው የምንልካችሁ። ከዛም ውጪ እንዴት ምርጥ ዩቲዩበር መሆን እንደምትችሉና ዝናና ገንዘብ ሲመጣ ደግሞ ጫንቃችሁ ሰፋ እንዲል የሰብዕና ግንባታ ጭምር ትማራላችሁ። ዶንኪ ቲዩብ ይህንን እድል አዘጋጅቷል። በፍጹም እንዳያመልጣችሁ። ሁለተኛ ዙር ትምህርት ሊጀመር የቀሩት ጥቂት ቀናት ናቸው። መመዝገብ ትፈልጋላችሁ? ቀላል ነው። በ0975516360 አሁኑኑ እየደውላችሁ ተመዝገቡ። ክፍያ ለመፈጸም በኢትዮጵያ ንግድ ባንክ የአካውንት ቁጥር 10562512725 ጥንቅቅ መልቲሚዲያ። ክፍያው ትምህርቱን ጨርሳችሁ ሰርተፍኬት እስከምትሸለሙ ድረስ ያለውን በሙሉ በ አስር ሺ ብር ብቻ። ይህንን ክፍያ አስገብታችሁ ደረሰኙን በኢሜል ላኩልን ስምና ስልካችሁን ጨምራችሁ። ያኔ በኢሜል አድራሻችሁ የትምህርቱ ቪዲዮ በተከታታይ እየተላከላችሁ በአካል መጥተው ከሚማሩት እኩል ትመረቃላችሁ። በመላው ዓለም ሆናችሁ ይህን ትምህርት መማር ትችላላችሁ። እድሉ ግን እንዳያመልጣችሁ። ነገር ግን መፍጠር የምንፈልገው አዎንታዊ ዩቲዩበር ነው። ከዚህ የተማረውን ጥበብ ወስዶ ሰበር ዜና የሚሰራ የከሊት ጉድ፣ የከሌ ቅሌት የሚል ዩቲዩበር በምድር ማየት አንፈልግም። ስለዚህ በጉዞአችን እያንዳንዱን የስራ ሐሳባችሁን ወደፊት ምን አይነት ዩቲዩበር ለመሆን እንደምታቅዱ እቅዳችሁን በሙሉ መላክ ይኖርባችኋል። ስለዚህ ተመዝጋቢ ተማሪዎች ተመዝግባችሁ ደረሰኛችሁን ስትልኩ ምን አይነት ዩቲዩበር መሆን እንደምትፈልጉ እቅዳችሁንም አብራችሁ በጽሁፍ ላኩልን። ሁላችሁም ትችላላችሁ። ጸጋ ያልተሰጠው ሰው የለም። ለአንዳንዱ ምግብ ማብሰል፣ ለአንዳንዱ መኪና መንዳት፣ ለአንዳንዱ ማጽዳት፣ ለአንዳንዱ መሪነት፣ ለሁላችንም ጸጋ ተሰጥቶናል። ይህን ጸጋችሁን በዩቲዩብ ለሌሎች ማካፈል ማገልገል ትችላላችሁ። ቢዝነስ ለመጀመር በአሁኑ ሰዓት ቤት ኪራይ፣ ቤት መከራየት፣ የሶስት ወር መክፈል፣ እቃ መግዛት፣ የተለያየ ወጪ ሊያስፈልግ ይችላል። ዩቲዩበር ለመሆን ግን አንድ ስማርት ስልክ በቂ ነው። ባለው ያልጀመረ ይኖረው አይሰራም። በስማርት ስልካችሁ ቀርጻችሁ በራሱ ኤዲት አርጋችሁ በራሱ አፕሎድ አርጋችሁ እንዴት የዶላር ተከፋይ መሆን እንደምትችሉ አበጥረን እናስተምራችኋለን። የመጨረሻው በጥቂት ቀናት ውስጥ ትምህርቱ ይጀመራል። ከተጀመረ በኋላ የመጀመሪያው ትምህርት ለአንድ ወር የሚቀጥል ሲሆን ከአንድ ወር በኋላ አሳይመንት ትሰራላችሁ። አሳይመንት እንደጨረሳችሁ የመመረቂያ ቪዲዮችሁን ለመስራት ጊዜ ይሰጣችኋል። የመመረቂያ ቪዲዮ ከሰራችሁ በኋላ ቪዲዮችሁ ታርመው ደግሞ ውጤት እስከሚነገራችሁ ያለውን ጊዜ ጨምሮ ትምህርቱ በአጠቃላይ በሶስት ወራት ይጠናቀቃል ብለን እንገምታለን። ከሁለት ወር ተኩል እስከ ሶስት ወር በሚጠናቀቀው በዚህ ትምህርት በቂ ነጥብ ላመጡ ተማሪዎች ብቻ የዶንኪቲዩ ማተምና የእኔ ፊርማ ያለበት ሰርተፍኬት እንሰጣችኋለን። በቂ ነጥብ ያላመጣ ተማሪ ቪዲዮን ድጋሚ እንዲሰራ ይገደዳል። በነገራችን ላይ ሂሳብ የምትከፍሉበት አካውንት ጥንቅቅ መልቲሚዲያ የሚል ነው። ግራንዳት ጋቡ ካሁን ጀምሮ ቀድመው ለሚመዘገቡ 10% ተማሪዎች ወጌሻ የሚል የተማሪዎች ቲሸርት በነፃ እንሰጣቸዋለን። የትምህርት ቦታ እስካሁን ድረስ ባለን ስታተስ ሀያት ተስፉ ሲኒማ ውስጥ እንደሚሆን ነው የምናውቀው። የተማሪዎች ቁጥር ከፍ ካለ ግን በትልቅ አዳራሽ፣ ወደ ከተማ፣ ወደ መገናኛ፣ ወደ ቦሌ፣ ወደ 22፣ ወደ አመቺ ቦታ ጠጋ ብለን ትምህርቱን እናደርጋለን። ይህ በአካል ለምትመጡ ነው። ክላስ እንገናኝ።